ምንዛሬ በባንክ በጣም በጣም ቀንሷል። የጥቁር ገበያስ ከምን ደርሷል? ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን፣ ዛሬ መጋቢት 24 ወይም አፕሪል ሁለት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንደሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ ያለን፣ ወደ መረጃዎቹ እናልፋለን። ትናንትና በሰራነው ቪዲዮ ላይ እንደተመለከትነው ብሔራዊ ባንክ አዲስ መግለጫ ከትናንት ወዲያ ማውጣቱ ይታወሳል። እሱም በየሁለት ሳምንቱ የምንዛሬ ጨረታ እንዲካሄድ፣ በጥቁር ገበያ ላይ ከፍተኛ ቁጥጥር እንዲካሄድ፣ እንዲሁም በዛ ቪዲዮ ላይ ተጠቀሱ የተለያዩ መግለጫዎችን አስፍሮ ይገኛል። ታዲያ በመግለጫው መሰረት በየሁለት ሳምንቱ የምንዛሬ ጨረታ ይካሄዳል ባለው መሰረት ትናንትና የምንዛሬ ጨረታው ተካሂዷል። ይህ ነገር ደግሞ በየሁለት ሳምንቱ በተከታታይ እንደሚቀጥልም ተናግሯል። ታዲያ ይህ ጨረታ ከወጣ በኋላ በባንክ የምንዛሬ ተመላይ ከፍተኛ ለውጥ አሳይቷል። ከዚህ በፊት የምንዛሬ ጨረታዎች በየጊዜው ይወጡ ነበር ከዚህ ወር ከዛሬ ከአንድ ወር በፊት ከሰባት ወር በፊትም ወጥቶ ነበር በተለያዩ ጊዜያት በመያዚያ ወርም መጥቷል በተለያዩ ጊዜያት የምንዛሬ ጨረታ ወጥቶ ነበር በዛን ጊዜ ግን የጨረታው ከወጣ በኋላ የምንዛሬ በባንክ ተመን የምንዛሬ በባንክ ዋጋ በከፍተኛ ዋጋ እየጨመረ እየጨመረ መጥቶ እስከ መቶ አርባ ሁለት ብር ድረስ አንዳንድ የግል ባንኮች ሰቅለዎት ነበር ንግድ ባንክ በተመሳሳይ ዋጋ ቢቀጥልም ብዙ የግል ባንኮች ጨረታ በወጣ ቁጥር ከፍተኛ ዋጋ ጭማሪ እያሳዩ ከፍተኛ ምንዛሬ የታየ ነበር። በዛሬው ግን በተለየ ሁኔታ ጨረታው በዝቅተኛ ሁኔታ ተደርጓል። ይህም የምንዛሬ ተመን በባንኮች ከፍተኛ ቅናሽ አሳይተዋል። ከ10 ብር በላይ ቅናሽ ያሳየባቸው ባንኮችም እንዳሉ መመልከት ችለናል። እንዲሁም ይሄ ነገር በጥቁር ገበያ ላይ ስጋት መፍጠሩን ይታወሳል። አንድም የዚህ ዓላማ የጥቁር ገበያ ወይም የትዩ ገበያውን የምንዛሬ ተመን ለመቆጣጠር እንዲሁም በመንግስት ቁጥጥር ስር ለማስገባት ያለም እንዲሁም በዛ ላይ ዘመቻም እንደተከፈተ በትናንትናው ቪዲዮ ለማንሳት ሞክረን ነበር። ታዲያ ዛሬ ምንም የባንኮች የምንዛሬ ተመን ከምን ደረሰ የሚለው እንዲሁም የጥቁር ገበያ የምንዛሬ ተመን ከምን ደረሰ የሚለውን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። ወደ ዕለቱ የምንዛሬ መረጃ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 155 ብር ከ03 ሳንቲም እየተመነዘረ ነው። የጥቁር ገበያ እንደተመለከታችሁ ትናንትና ከነበረ ዋጋ ያናህል ጭማሪ አላሳየም፣ የተወሰነ ጭማሪ አሳይቷል ቅናሽ ያደርጋል ተብሎ እየተጠበቀ ነው፣ ግን እስካሁን ድረስ ባለበት እንዲሁም ትንሽ ጭማሪ አሳይቶ ይገኛል። ወደፊት የሚፈጠረውን እንግዲህ አብረን እንመለከታለን። እንደሚታወቀው በዚህ ቻናል በየዕለቱ የምንዛሬ መረጃን እየተከታተለን እናቀርባለን። ሰብስክራይብ አርጋችሁ ለምትከታተሉን ቤተሰቦች ታላቅ ምስጋናችን እያቀረብን ሰብስክራይብ ላላረጋችሁ ለዕለታዊ የምንዛሬ መረጃ ሁነኛ ቻናል ነው እና ሰብስክራይብ አርጋችሁ እንድትከታተሉን በአክብሮት እንጠይቃለን። ወደ ባንክ የምንዛሬ መረጃ እንለፍ። አሁንም የባንኮችን የምንዛሬ ተመን በከፍተኛ ዋጋ በመንዘር እየመራ የሚገኘው ባንክ ሂጅራ ባንክ ነው። ግን ዋጋውን በጣም በሚገርም ሁኔታ ቀንሷል። በ130 ብር ከ06 ሳንቲም እየገዛ በ132 ብር ከ66 ሳንቲም እየሸጠ ነው። በፊት ከሚሸጥበት የዋጋ ተመንጋ ስናነጻጽር የ12 ብር ልዩነት አለው በሚሸጥበትም በሚገዛበትም ዋጋ ላይ። በመቀጠል በሁለተኛ ደረጃ የሚገኘው ጎ ባንኮች ነው እሱም በተመሳሳይ ከፍተኛ ቅናሽ አሳይቶ በ130 ብር ከ03 ሳንቲም እየገዛ ነው፣ በ132 ብር ከ63 ሳንቲም እየሸጠ ነው። ሁሉም በሚባል ሁኔታ ባንኮች ከፍተኛ ቅናሽ አሳይተዋል። ግን ንግድ ባንክና አንዳንድ ባንኮች ባለበት በዝቅተኛ ዋጋ እየመነዘሩ ይገኛል። የኢትዮጵያ ንግድ ባንክ በፊትም በ124 ብር ገዝቶ በ126 ብር ከ48 ሳንቲም እየሸጠ ይገኛል አሁንም ምንም ለውጥ የለም ሌሎችንም የምንዛሬ ተመኖች አንድ በአንድ እንመልከት በመቀጠል ዩሮ ዩሮ በጥቁር ገበያ 167 ብር ከ67 ሳንቲም እየተመነዘረ ነው ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የጅራ ባንክ ሲሆን 142 ብር 13 ሳንቲም ገዝቶ 144 ብር ከ97 ሳንቲም እየተመነዘረ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። የባንኮች በባንኮች የምንዛሬ ተመላ የዩሮን ስንመለከት ምንም ቅናሽ ስላሳየም ባለበት እየተመነዘረ ይገኛል። በመቀጠል የስዊስ ፍራንክ የስዊስ ፍራንክ በጥቁር ገበያ 175 ብር ከ79 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ65 ሳንቲም ገዝቶ 149 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 108 ብር 51 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 90 ብር 63 ሳንቲም ገዝቶ 92 ብር 44 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር 07 ሳንቲም ገዝቶ 87 ብር 79 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 97 ብር 81 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 200 ብር ከ40 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋ ገን ባንክ ሲሆን 167 ብር ከ20 ሳንቲም ገዝቶ 170 ብር ከ54 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም እየሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 503 ብር ከ09 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱበይ ድርሃም በጥቁር ገበያ 42 ብር ከ25 ሳንቲም በመመንዘር ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ37 ሳንቲም እየተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 403 ብር ከ19 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 218 ብር ከ7 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 411 ብር ከ63 ሳንቲም በምን መንዘር ላይ ይገኛል። አንድ የቱርክሊሬ በጥቁር ገበያ አራት ብር ከ08 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ06 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመንን ይመስላል። እስከ መጨረሻው ድረስ የተከታተላቸውን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮው ላይክ እና ሼር እንዳይረሳ፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።